ቅዱስ የሚለውን ቃል ከዚህ በፊት ሰምተኸው ወይም በቤተ ክርስቲያን ውስጥ ቢያንስ አንድ ሁለቴ ዘምረው ሊሆን ይችላል። ይህ ሀሳብ ለብዙ ሰዎች ምግባራዊ ከመሆን ጋር የሚገናኝ ነው። ስለዚህ እግዚአብሔር ቅዱስ ነው ምክንያቱም እርሱ በምግባሩ ፍጹም ነው። አዎ፣ ይህ አንዱ አካል ነው። ነገር ግን በመጽሐፍ ቅዱስ ውስጥ የቅድስና ሀሳብ ከዚህም የላቀና የጠለቀ ትርጉም ያለው ነው። በእርግጥ እየተገለጸ ያለው ነገር እግዚአብሔር ከመላው አጽናፈ ዓለም ጀርባ ያለ ፈጣሪ ኃይል መሆኑን ነው። ውብና ሕይወት የሞላበትን ዓለም መፍጠር የሚችል ብቸኛው ኃይል እሱ ብቻ እነዚህ ሁሉ ችሎታዎች እግዚአብሔርን ፍጹም የተለየ ያደርጉታል። ቅዱስ የሚለው ቃል ፍችም ይህ ነው። ስለ እግዚአብሔር ቅድስናን ለማሰብ የተሻለው መንገድ ፀሐይን እንደ ምሳሌ መጠቀም ነው። ፀሐይ ፍጹም የተለየች ስትሆን፣ ቢያንስ እኛ ባለንበት ሥርዓተ ፀሐይ ውስጥ ታላቅ የሆነ ኃይል ያላት ነች። በምድራችን ላይ ላለው ለዚህ ሁሉ ውብ ሕይወት ምንጭ የሆነች ነች። ስለዚህ ፀሐይ ቅዱስ ነች ማለት ትችላለህ። ይህን ምሳሌ የበለጠ አስፋፍቶ መመልከት ይቻላል። በፀሐይ ዙሪያ ያለው ስፍራ ሁሉ ቅዱስ ነው። አዎ ወደ ፀሐይ በቀረብክ ቁጥር ግለቱ የበለጠ እየጨመረ ነው የሚመጣው። አዎ በትክክል ይህን ሁሉ ሕይወት የፈጠረውና መልካም የሆነው ኃይል አደገኛም ነው። ማለቴ ወደ ፀሐይ በጣም ከቀረብክ ታጠፋሃለች። በተመሳሳይ መልኩ በእግዚአብሔር ቅድስና ውስጥ ይህ ተቃርኖ አለ፤ ምክንያቱም እርኩስ ከሆንክ መገኘቱ ለአንተ አደገኛ ይሆንብሃል። ይህ የሆነው መጥፎ ስለሆነ ሳይሆን መልካም ስለሆነ ነው። ይህን የእግዚአብሔር ቅድስና ተቃርኖ ለመጀመሪያ ጊዜ የምንመለከተው በሙሴና በሚቃጠለው ቁጥቋጦ ታሪክ ውስጥ ነው። ሙሴ የረገጠው መሬት የተቀደሰ ስለሆነ እግዚአብሔር ጫማውን እንዲያወልቅ ይነግረዋል። እናም ሙሴ በፍርሃት ፊቱን ሸፈነ፣ እግዚአብሔርም ወደዚህ እንዳትቀርብ ይለዋል። ኃይለኛ ነገር ነው። እንዲያውም ይህ ኃይለኝነት ጎልቶ የሚታየው የእግዚአብሔር ቅዱስ ህልውና ዋና መገኛ በሆነው የእስራኤል ቤተ መቅደስ ታሪኮች ውስጥ ነው። በቤተ መቅደሱ መሃል ላይ ቅድስተ ቅዱሳን የሚባል ክፍል ነበር። ይህ የእግዚአብሔር መገኛ ዋና ስፍራ ነው። እናም በቤተ መቅደሱ ዙሪያ የምትኖር እስራኤላዊ ሆንክ ወይም በቤተ መቅደስ ውስጥ የምትሠራ ካህን ለእግዚአብሔር ቅዱስ መገኘት ቅርብ ነህ። ይሄ ደግሞ አደገኛ ነው። አዎ፣ ይሄ ችግር ነው። ታዲያ እንዴት ነው ይህ ሊሠራ የሚችለው? እንዲህ ነው። በመጽሐፍ ቅዱስ ውስጥ የተሰጠው መፍትሔ የበለጠ ንጹሕ መሆን የሚል ነው። በምግባር ንጹሕ እንደ መሆን ማለት ነው። በትክክል ይህን መረዳት ቀላል ነው። ነገር ግን መጽሐፍ ቅዱስ ስለ ሌላ ዐይነት ንጽሕና ጊዜ ወስዶ ያወራል። ይህም ከሥርዓት አምልኮ ጋር የተያያዘ ንጽሕና ነው። ይህ ራስህን ከሞት ጋር ከተገናኙ ነገሮች ሁሉ የምትለይበት ሁኔታ ነው። በበሽታ ከተጠቃ ቆዳ ወይም የሙት አካልን ወይም የተወሰኑ የሰውነት ፍሳሾችን ከመንካት መቆጠብ እንደማለት ነው። እነዚህ ሁሉ ነገሮች ያረግሶሃል። በሥርዓት አምልኮ መርከስ ማለት የግድ ኃጢአት ነው ማለት አይደለም። ችግሩ ያለው ንጹሕ ባልሆኑበት ጊዜ በእግዚአብሔር መገኘት ፊት መመላለስ ነው። ለዚህ ነው እግዚአብሔር እስራኤላውያን እንደሚረግሱ ስለሚያውቅ ዳግም ወደ ቤተ መቅደሱ ሊያስገቧቸው የሚችሏቸውን ንጹሕ የመሆኛ ግልጽ ትእዛዛት የሰጣቸው። የዘሌዋውያን መጽሐፍ ትኩረት እኮ ይህ ነው በትክክል። ሆኖም ግን በዚያ ብቻ አያበቃም፣ ሐሳቡ የበለጠ እየጎለበተ የሚሄድ ነው። ኋላ ላይ በቅዱሳት መጽሐፍት ውስጥ ኢሳይያስ የተባለ ነቢይ የጻፈውን አስገራሚ ታሪክ እናገኛለን። ኢሳይያስ ራሱን በቤተ መቅደስ ውስጥ በእግዚአብሔር መገኘት ፊት ሆኖ የተመለከተበት እንግዳ የሆነ ራእይ አለው። እጅግ ፈርቶ ነበር። አዎ ሕግጋቱን ያውቃቸዋል። ሲጀመር በዚያ መገኘት አልነበረበትም። እጠፋሉ የሚል ፍራቻም ነበረው። ከዚያ ደግሞ ሱራፌል የሚባል አንድ እንግዳ ፍጥረት፣ አዎ እንግዳ ፍጥረት ነው፣ በጣም የእሳት ፍም ይዞ እየበረረ የኢሳይያስን አፍ በእሳቱ ነክቶ የሚከተለውን እንግዳ ነገር ተናገረ፤ በደልህ ተወግዶልሃል፣ ኃጢአትህም ተሰርዮልሃል። ታዲያ የሚነደው ፍም ኢሳይያስን ንጹሕ አድርጎታል። አሁን የሚገርም ነገር ነው፣ ምክንያቱም እርኩስ የሆነ ነገር ከነካህ እርኩስነቱን ወደ አንተ ያስተላልፍብሃል። አሁን ግን አዲስ የሆነ ነገር ይታያል ይህም ቅዱስና ንጹሕ የሆነው ፍም ኢሳይያስን በነካው ጊዜ ንጽህናውን ያስተላልፍበታል ኢሳይያስም በእግዚአብሔር ቅድስና አልጠፋም ይልቁንም ተለወጠ እንጂ ማለቴ የዚህ ፋይዳው እጅግ ትልቅ ነው ነገር ግን ሌላ ተጨማሪ ለውጥ አለ ይህም ሕዝቅኤል ከተባለ ሌላ ነቢይ ጋር የተያያዘ ነው በቤተ መቅደሱ ውስጥ ቆሞ ከመቅደሱ ውሃ ሲፈስ በራእይ ይመለከታል ከዚያም ውሃው ወደ ጅረት ይቀየራል ቀጥሎም ወደ ጥልቅ ወንዝ ያድጋል ከበስተኋላውም አረንጓዴ ዛፎችን እየተወ ወደ ሙት ባህር የሚፈስና ሁሉን ነገር አዲስና ሕያው የሚያደርግ ይሆናል። ስለዚህ በመጀመሪያ ንጹሕ ሆኖ ወደ ቤተ መቅደስ ከመግባት ይልቅ በዚህ ክፍል የእግዚአብሔር ቅድስና ከቤተ መቅደስ በመውጣት ነገሮችን ንጹሕ እያደረገና ወደ ሕይወት እያመጣ ይሄዳል። ይህ ሁሉ ምን ማለት ነው? ኢየሱስ የሚባልን ሰው እስከምናገኝ ድረስ ምላሹን አናውቅም። እነዚህን የጥንት ራእዮች እርሱ እንደሚፈጽም ያውጃል። ይህም የሚሆነው በአዲስና ባልተጠበቁ መንገዶች ነው። ኢየሱስ እየተዘዋወረ ርኩስ የሆኑ ሰዎችን ይዳሰስ ነበር። የቆዳ በሽታ ያለባቸውን፣ ደም የሚፈሳትን ሴት፣ የሞቱ ሰዎችን ይነካ ነበር። እርሱ በሚነካቸው ጊዜ ርኩሰታቸው ወደ ኢየሱስ መተላለፍ ነበረበት፣ ነገር ግን በተቃራኒው የኢየሱስ ቅድስና ወደ እነሱ በመተላለፍ ሰውነታቸውን ይፈውስ ነበር። ኢየሱስ በኢሳይያስ ራእይ ውስጥ እንዳየነው እንደ ቅዱሱ ፍም ነው። በትክክል ኢየሱስም የእግዚአብሔር ቅድስና ሰብዓዊ መገለጫ መሆኑንና እርሱና ተከታዮቹ የእግዚአብሔር ቤተ መቅደስ እንደሆኑ ይናገር ነበር። ከዚህም የተነሳ በእነሱ በኩል የእግዚአብሔር የተቀደሰ ሃለዎት ወደ ዓለም ሁሉ ይወጣል፣ ሕይወትን ፈውስንና ተስፋን ያመጣል። ስለዚህ ኢየሱስ ተከታዮቹ ከውስጣቸው የሚፈልቅ የሕይወት ምንጭ ውሃ እንዳላቸው የገለጸው ለዚህ ነው። ስለዚህ ራሳችንን በታሪኩ በዚህኛው ክፍል ነው የምናገኘው። ነገር ግን ይህ ሁሉ ወዴት ነው የሚመራን? የመጽሐፍ ቅዱስ የመጨረሻ ገጾች የእግዚአብሔርን ቅድስና በሚያሳይ የመጨረሻ ራእይ ነው የሚጠናቀቁት። አሁን ራእዩ የተገለጸው ዮሐንስ በሚባል ሰው በኩል ነው። በዚህ ራእይ ውስጥ መላው ዓለም ሙሉ በሙሉ አዲስ ተደርጎ ሲሠራና ምድርም የእግዚአብሔር መቅደስ ስትሆን እንመለክታለን። የሕዝቅኤልም ወንዝ ከእግዚአብሔር መገኘት ፊት ወጥቶ ይፈስና ፍጥረትን ሁሉ እያረሰረሰ ርኩሰትን ሁሉ እያስወገደ ሁሉን ነገር ወደ ሕይወት ይመልሳል።